ነብያችን ይልሳሉ ማለት ነው። ላሱ ነው ይሄ ካሜራ የሚዘጋው። ለምን ካሜራ ትዘጋላችሁ? አይስክሪም መስለኝ ነው። እሺ፣ ቀጥሏ፣ ይፎክሱ። አይ አሁን አልፎክስም በቃ የምትባርኩኝ ሰዎች ባርኩኝ። በምንብስቲ ይህን ሞባይል የጸሎት ቦታ የጸሎት ቦታ እዛው ቤት ውስጥ ነው። ቤተ ፍቅሬ አምልኮ ስፍራ አለም እንግዲህ፣ የተለያየ ቦታ ላይ እንንቀሳቀሳለን። ገና አንዳንድ ጉዳዮች አልጨረስነው ያሉ እሱን እየተሯሯጥን እንገኛለን። እሱን ከጨረስነው በኋላ ጎረቤት ሀገር በሚሄድ እንሰብካለን ማለት ነው። ጫማ ግን ለምን መልበስ ክልክል ሆነ? አይፈቀድም። ለእኔ አልተፈቀደልኝም በሃይማኖት ጸጉር ማሳደግ ይቻላል ግን፣ አዎ ይቻላል። ምን እኔ በእውነት ሻሸመኔ ሄደዋል እንደ ሰሞኑን ነብያችሁ? አዎ ሻሸመኔ እኮ ደርሼ ወንዶ ገነት ምናምን አካባቢ እንደ ጉድ ሻሸመኔ እና ሐዋሳ ሁለቱ ቦታ። አዎ ሻሸመኔ እንዳይቀሩ ነብያችሁ እርስዎም ይባረካሉ እንጂ ምን ይባረካሉ። ሳን በጣም ባርከዋል። በጣም ባርከውናል እኛን እኛን የፍቅር አምላክ ይመስገን። አዎ ብዙ ነገር አይተናል። ተደርገዋለም ሰላም ተመስገን። ጥሩም በአሁኑ ይቀጥሉ። አቶንቱ ጥሩ ጥሩ

ያለባችሁን የሚያሳስታችሁን ችግር ውስጥ የሚከታችሁ ወደ እግዚአብሔር እንዳትሆኑ ጥፋትን እንድታስቡ እራሳችሁን እንድትወቅሱ እንድታማሩ አመስጋኝ እንዳትሆኑ ጥላቻን እንድትሰብኩ ዘረኝነትን፣ ክፋትን እንድታወሩ የሚያደርጋችሁ በሰላሳ ሁለት አይኑ የፍቃ አምላክ እግዚአብሔር ይባርካችሁ። በእውነት ነብያችን እዚህ ሰው እየጠየቀ ነው። በጩብ ያስወጋቸው ማን ነው እያለ ከዚህ በሽታ መገረዝ ይቻላል ወይ? የሚል ጥያቄ አየሁ። አይፈቀድም። እኔ መች ተገረዝኩ? እንደዚሁ አይደል ይ ውሽ የምለው

እቃህን ብቻ አይደለም ፍሬውንም ጭምር ማጠበቅ ለባለዋል። ቁስለት ካለብህ እኮ ነው የሚያቃጥለው። እኔ በየቀኗ የምታጠበው ምን ት ይገርዛል። ሴት ይፈቀዳል አይፈቀድም። ምንም አይነት ግርዛት፣ ሰውነትን መቆራረጥ፣ መነቀስ፣ ፀጉርህን ቀለም መቀባት፣ ቆዳህን መቀየር ከፈትራንስጀንደር ከትንሽ ውስጥ ከትራንስጀንደር ያለውት እሱም ግዴታ የለውም። ባትቆረጥም ይቻላል ብትቆረጥም እሱ ብዙም ችግር የለውም። ዋናው ግን ብልት ጸጉር ላይ ያሉት ነው። ሴጣን ሳኮም ሳኩር ካሱም ተደብቀውም የቀመጡት ስለዚህ በተጸለ በተጸለ ጠዋትና ማታ በፍቅር ሲዝም በነቢይ ደምሳሽ አምኛለሁ ብለ